መጽሐፈ ዩዲት ምዕራፍ አስራ አራት ዩዲትም ወንድሞቻችን ስሙኝ፣ ይህንን ቸብቸቦ ይዛችሁ ባምባው መከታ ላይ ስቀሉት። ከዚህ በኋላ ሲነጋ ፀሐይ በወጣ ጊዜ ሁላችሁም መሳሪያቸውን ያዙ፣ አርበኞች የሆኑ ሰዎች ሁሉ ከአምባ ወደ ውጭ ይውጡ። አለቃም ሹሙ፣ የሀያላኑ የአሽከሮች ዘበኞች ወዳሉበት ምድርም በወረዳችሁ ጊዜ ሳትወርዱ ሁላችሁም መሳሪያችሁን ፈጽሟችሁ የያዙ ካየዋችሁ በኋላ ዘበኞች የናቡከደነፆርን የሰራዊቱን አለቆች ሰራዊቱንም ያስነሱ ዘንድ ወደ ሰፈራቸው ይሄዳሉ። ከዚህ በኋላ ወደ ሆሎፎርኒስ ድንኳን ይሮጣሉ፣ አያገኙትም። ከዚህ በኋላ ፈርተው ከፊታችሁ ይሸሻሉ። ከዚህም በኋላ እናንተ ተከተሏቸው። በእስራኤል አውራጃ የሚኖሩ ሰዎች ሁሉ ይከተሏቸው፣ በጎዳናቸው ሁሉ ቋርሟቸው። ይህንን ሳታደርጉ የእስራኤልን ወገን እንደ ካደው ከእኛም ጋር ይሙት ይሞት ዘንድ እርሱን አስሮ ወደ እኛ እንደ ላከው እርሱ እንደሆነ አይቶ ያውቅ ዘንድ የአሞኑን ሰው አኪዮርን ጥሩልኝ አለቻቸው። አኪዮርንም ከኦዚያን ቤት ጠሩት። መጥቶ የሆሎፎርኒስን ራስ በዮዲት እጅ ባየ ጊዜ ሰውነቱ ደንግጦ በህዝቡ መካከል በግንባሩ ፍግም ብሎ ወደቀ። ባነሱትም ጊዜ በዮዲት እግር ላይ ወደቀ፣ እግር ከግንባር አድርጎ ሰገደ። ከህዝቡ ሁሉና ከይሁዳ መኳንንት ሁሉ ይልቅ አንቺ ለዘላለሙ ደግ ፍጥረት ነሽ ስምሽንም ሰምተው ይደነግጣሉ አላት። አሁንም በእነዚህ ወራት ያደረግሽውን ንገሪኝ አላት። የወዲትም ከወጣት ጀምሮ እስክትመለስ ድረስ ያደረገችውን ሁሉ በህዝቡ መካከል ነገረችው። ነገሯን ተናግራ በጨረሰች ጊዜ ህዝቡ ሁሉ ቃላቸውን አሰምተው ደነፉ። በያንባቸውም ሆነው የተድላ የደስታ ቃል ተናገሩ። አኪዮርም እግዚአብሔር ለእስራኤል ያደረገውን ተአምራት ባየ ጊዜ ፈጽሞ በእግዚአብሔር አምኖ ተገርዘረ። እስከ ዛሬ ድረስ በሃይማኖት አንድ ሆነ። በነጋም ጊዜ የሆሎፎርኒስን ራስ በተራማው ላይ ሰቀለው። ወንዶችም ሁሉ መሳሪያቸውን ይዘው ወጥተው በተራራው አቀበት አንጻር ከበቧቸው። የናቡከደናጽ ማሽከሮች ባየዋቸው ጊዜ ወደ ሽሞቻቸው ላኩ። ሹማምንቶቻቸውና አለቆቻቸውም ወደ ሆሎፎርኒስ ድንኳን መጡ። እነዚህ ባሮች ተደፍረው ተዋርደዋልና እኛንም ይወጉን ዘንድ ወንድ ወንድ መስለዋልና ሽሙን ጌታችንን ከእንቅልፉ ቀስቅሰው አሉት። ከዩዲት ጋር የተኛ መስሎታልና ባግዋም ገብቶ በድንኳኑ አንጻር ያለ በሩን ከፈተ። ቃል የሚመልስበት ሰው ባጣ ጊዜ ድንኳኑን ተርትሮ ገባ። ራሱ ተቆርጦ፣ ሬሳውን በምድር ላይ ወድቆ አገኘው። ልብሱን ቀዶ እያለቀሰ ቃሉን አሰምቶ ፈጽሞ ጮኸ። ዮዲት ወደምታድርበትም ድንኳን ገባ፣ ነገር ግን አላገኛትም። ወደ ሕዝቡም ሄዶ ጮኸላቸው። እነዚህ ባሮች ከዱን እንሆ የሆሎፎርኒስ ሬሳው በምድር ላይ ወድቋል ና ራሱም በላዩ የለምና አንዲት እብራዊት ሴት በንጉሱ በናቡከደና ጾር ወገን ላይ ሀፍረትን አድርጋለች አላቸው። የናቡከደና ጾር የሰራዊቱ አለቆች ይህንን ነገር በሰሙ ጊዜ ልብሳቸውን ቀደዱ፣ ሰውነታቸውም ፈጽሞ አደነገጠች። ቃላቸውን አሰምተው በሰፈር መካከል ፈጽመው ጮሁ።